ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶ ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል፣ የስኬታቸው ምክንያት ነውና። የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል፣ እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል፣ ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የራሂም ስተርሊንግን ጉዳይ ደግሞ እንመልከት። ትናንትና ለማንሳት ያልቻልነው ጉዳይ ነው። በቼልሲ በርካታ ገንዘብ ከሚከፈላቸው ተጫዋቾች መካከል አንዱ ነው። ነገር ግን የቼልሲ ቤንች ላይ እንኳን የምንመለከተው ተጫዋች አይደለም። ና ይህንን ጉዳይ እናንሳ። በአንድ ወቅት እንግዲህ ካሏት በጣም ጥሩ ተጫዋቾች መካከል አንዱ ነው። አሁን የመጫዎች እድል እንኳን ደቂቃዎች እንኳን የሚነፈገው ሆኗል። እናንሳ ይህን ጉዳይ እና ደግሞ ገና ሰላሳ አመቱ ነው። በጣም የሚደንቀኝ ነገር ራሂም ስተርሊንግን በተመለከተ በእድሜ ገና ነው። ገና ዲሴምበር እስኪመጣ ድረስ ሰላሳ አመቱ ሆኖ ነው የሚቀጥለው። በዚህ ሳምንት እንደገና አጀንዳ ሆኖ ነበር። ምክንያቱም የራሂም ስተርሊንግ እና የአግዜል ዲሳሲን ጉዳይ በተመለከተ የእንግሊዝ እግር ኳስ ተጫዋቾች ማህበር እነዚህ ተጫዋቾች የተያዙበት መንገድ ትክክል አይመስልም የሚል ኮንሰርን አለው። ተነጥለው ነው ልምምድ የሚሰሩት። ከቡድኑ ጋር ልምምድ የመስራት እንኳን አይጫወቱ አሰልጣኙ አያሰልፋቸው ግን እንዴት በጋራ ለመምድ እንዲሰሩ እንኳ አይፈቀድላቸውም በቅርብ ጊዜ ራሂም ስተርሊንግ አንድ ፎቶግራፍ በኢንስታግራም ገጹ ላይ ፖስት አደረገ ና ሰማያዊ ልብ ቅርጽ አድርጎ ትሬኒንግ ብሎ ጻፈ ቀዝቃዛ ምሽት እና ብቻው በፈረንሳይ እንደዚህ ተነጥለው ለመምድ እንዲሰሩ የሚደረጉ ተጫዋቾችን ሎፍት ወይም ለሎፍት ይሏቸዋል የተነጠሉ በእንግሊዝ ቦምብ ስኳድ ምናም እንደሚባል ቦምብ ስኳድ የሚባል ነገር መኖር አለበት ወይ ተጫዋቾች ኮንትራት እያላቸው የስራ ገበታቸው ላይ እንዳይገኙ መከልከል ማለት ነው በሚል እና ይሄ በ2018/19 የውድድር ዘመን የአመቱ የእንግሊዝ ኮከብ ተጫዋች የተባለ ለሲቲ በተጫወተባቸው አመታት በብዙዎቹ ሲዝኖች ከ20 በላይ ጎሎች ያስቆጠረ ተጫዋች በድንገት ምነቀው አስገራሚ ነው። እንደ ተጫዋች እንዴት እንደዚህ ያሽቆለቆለ የሚለው አሁን ይሄ እየተደረገበት ያለው የዲስፕሊን ግድፈት ፈጽሞ አይደለም። የሆነ ጥፋት ፈጽሞ ልምምድ እንዳይሰራ ታግዶ ቢሆን አንድ ነገር ነው። የዲስፕሊን እርምጃ እንዲወሰድበት የሚያደርግ ምንም ጥፋት አልፈጸመም፣ ግን ከቡድኑ ጋር መለማመድ አይችልም። ኮንትራት አለው። የቼልሲ ከፍተኛው ተከፋይ ነው። አሁን አሁን 300 ሺህ ፓውንድ በሳምንት ይከፈለዋል። በዓመት ከ15 ሚሊዮን ፓውንድ በላይ ማለት ነው። እስከ 2027 ድረስ የሚያቆይ ኮንትራት ነው ያለው። ስለዚህ ከቼልሲ ጋር ያለው ኮንትራት ገና የ30 ሚሊዮን ፓውንድ አግሪመንት ይቀረዋል። ከቼልሲ የሚያገኘው 30 ሚሊዮን ፓውንድ አለ ኮንትራት ውስጥ ያልቅ ድረስ የሚቆይ ከሆነ ልክ የቼልሲ ተጫዋች ነው። ችግሩ ግን ሌላ ቦታ ነው ያለው። ምክንያቱም ቼልሲን ተጫዋች ማቆየት አይፈልግም ግልጽ ነው። ባለፈው የውድድር ዘመን ለአርሰናል በውሰት ሰጥተውት ነበር፣ ሊያውም 89 ፐርሰንት ደሞዙን እየከፈሉ አልተሳካም። ሲመጣ ግን 47 ሚሊዮን ውድ አይመስልም ነበር። ለራሂም ስተርሊንግ የተከፈለው 47 ሚሊዮን የነበረው ጥራት ያስገርም ነበር። አሁን ከሲቲ ጋር አምስት ፕሪሚየር ሊጎች አሸንፏል እና በነዛ አምስት ሲዝኖች መቶ አስር ጎል ያስቆጠሩ መቶ አስርን ለአምስት ሲዝን ብታካፊ ወደ ሀያ ሁለት አካባቢ ይመጣል በአቬሬጅ ሀያ ሁለት ጎል የሚያስቆጠር ተጫዋች ነው በአርባ ሰባት ሚሊዮን ያስፈረሙት በሊቨርፑል አስደናቂ ነበር በሲቲ መጨረሻ ላይ ከጓርዲዮላም ጋር መቃቃር ጀምረው ነበር እንደዚህ ግን የሰጠው አገልግሎት በጣም አስደናቂ ነበር ለእንግሊዝ ብሔራዊ ቡድን በሁለት ሺ አስራ ስምንትም የአለም ዋንጫ በሁለት ሺ ሀያ አንድም የአውሮፓ ዋንጫ በጣም ወሳኝ ተጫዋች ነው የነበረው። እንዲያውም ያኔ በኮቪድ ጊዜ በ2020 መደረግ የነበረበት የአውሮፓ ዋንጫ በ2021 ሲደረግ እዚያ ውድድር ላይ ከቼክ ሪፐብሊክ፣ ከክሮኤሽያ፣ ከጀርመን ጋር እንግሊዝ ስትጫወት ሶስቱንም ጨዋታዎች ስታሸንፍ በሶስቱም ጨዋታዎች ላይ ጎሎች ያስቆጥረዋል ብቻ ሳይሆን ክሮኤሽያንና ቼክን አንድ ለ0 አንድ ለ0 ሲያሸንፉ ብቸኛዎቹን ጎሎች ያስቆጠረው ተጫዋች እርሱ ነው ነበረው በኋላም የዩኤፋ ፓነል የውድድሩን ምርጥ 11 ሲሰራ ራሂም ስተርሊንግ ነበረበት። የዛሬ አራት አመት ብቻ ነው የነበረው። ይሄ ከዛ በኋላ ነው የጠፋው። የሚቀጥለው የአለም ዋንጫ ሲመጣ ጋሬት ሳውዝጌት ይዞት ሄደ። ከኢራንና ከአሜሪካ ጋር አጫወተው። ከዛ በኋላ ግን ከውድድሩ እስኪወጡ ድረስ ከፈረንሳይ ጋር በነበረው ጨዋታ ለ11 ደቂቃ ብቻ ነበር የተጫወተው እና ቀስ እያለ ጠፋ። ማሬስካ ተጠየቀ በቅርብ ቀናት። ልክ ነው ወይ ራሂም ስተርሊንግን በተመለከተ ጋዜጠኞቹ በደል አለ በሚል አጋባብ ነው የጠየቁት። አሁን ለብቻው ልምምድ እየሰራ ነው እና እንደዚህ ሆኖ ነው የሚቀጥለው አለ እና ግን ሲናገር ስለ እሱ ብቻ ሳይሆን በ ምንድነው በፕሉራል ፎርም ነው የተናገረው ነገሩ፣ ምክንያቱም እንደሱ ተነጥለው ልምምድ የሚሰሩ ሌሎች ተጫዋቾች አሉ። ዳቪድ ዳትሮ ፎፋና አሁን ለቀቀ እንጂ ቬጋ፣ ሬናቶ ቬጋ ወደ ቪያሪያ እስኪሄድ ድረስ፣ አግዜል ዲሳሲ እንግሊዞቹ ቦምብ ስኳድ ወይም ቦምባርድድ የሚባሉት ኤክስክሉድድ የሚሏቸው ነው፣ የተነጠሉ ከቡድኑ ያልተፈለጉ እንዲወጡ በማያወላዳ ሁኔታ መልእክት የተላለፈላቸው ተጫዋቾች። በተመሳሳይ ጊዜ እንኳን ወደ ልምምድ ማዕከል መምጣት አይችሉም። አንዳንዶቹ ከመሻ፣ አንዳንዶቹ በሌት ልምምድ እንዲሰሩ ይደረጋሉ። እና እኔ አይቼው አላውቅም አለ ማሬስካ፣ አይቼው አላውቅም ጭራሽ። እና ማለት እንደዚሁም ነው የሚቀጥለው በደል የምትሉ ከሆነ ግን እኔ አባቴ ብሎ ስለ ፓስኳሌ ስለ 75 ዓመት የማሬስካ አባት መናገር ጀመር። የኑሮ ክብደት ማለት የኔ አባት የኖረው ነው። በማለዳ ወጥቶ በምሽት ወደ ቤት የሚመለስ አሳ ሲያጠምድ የሚውል ኳስ። ተጫዋች ለብቻው ለመምር ተሰራ ሲባል በደል ነው ካላችሁ አይገባኝም፣ አይገባኝ የህይወት ክብደት አይታየኝም እዛ ጋር ፊፍ ፕሮ ግን የስልሳምን አርባ ምናምን ሀገራት ውስጥ ያሉ በአስራ ሺ በአስራ ምናምን ሺ የሚቆጠሩ ተጫዋቾች የሚወከሉበት ማህበር ነው። እና የስተርሊንግንም የዲሳሲንም ጉዳይ በተመለከተ እና የእንግሊዝ ፔኤፌ ያልኩት የፕሮፌሽናል ፉትቦለርስ አሶሲሽን የሚባለው ሁለቱም ተቋማት እነዚህ ሁለት ተጫዋቾችን በተመለከተ የተያዙበት ሁኔታ ትክክል አይመስልንም። የስራ ገበታቸው ላይ እንዳይገኙ ነው የተከለከለው። አሁን የቼልሲ ደጋፊዎች የሚያቀርቡት ክርክር እድል ነበረው ራሂም ስተርሊንግ መውጣት ይችል ነበር። ሌቨርኩዘን ፈልጎታል፣ ቴንሀግ ሊወስዱት ይፈልጉ ነበር ተብሏል፣ ተብለው አሁን አንዳንድ ሰዎች እውነት አይደሉም። ለምሳሌ ባየር ሚኒክ ፈልጎታል ተብሎ ነበር። በኋላ ግን ሰብስታንሽት አላደረገ። ምክንያቱም ባየር ሚኒክ ኒኮላ ጃክሰን ነው ያስፈረመው መጨረሻ ላይ። ሴልቲክ ፈልጎታል ተብሎ ነበር። ሴልቲክ ደግሞ ደመወዙን አይችሉም። ለምሳሌ ከአርሰናል የወሰዱት ኬረን ቲየርኒ በሴልቲክ ከፍተኛ ተከፋይ ሆኖ ነው የሚሄደው። ከራሂም ስተርሊንግ ደሞዝ ጋር ብታወዳድረው በሰባት እጥፍ ያንሳል። የሴልቲክ ከፍተኛው ተከፋይ ከስተርሊንግ በሰባት እጥፍ ያንሳል። ስለዚህ ደሞዙም በጣም ትልቅ ልዩነት አለው። ይህንን ኮንትራክት መውሰድ አይችሉም። ስለዚህ ሪል እድል የነበረው ወደ ሳውዲ መሄድ ነው። ወደ ሳውዲ አረቢያ ደግሞ መሄድ አይፈልግም ተጫዋቹ። አንደኛ ልጁ አርሰናል አካዳሚ ውስጥ ነው ያለው፣ ተስፋ ያለው ልጅ አለው እና እሱን አጠገብ ሆኖ መከታተል ይፈልጋል። ቢችል ከለንደን ባይመርጥ ባይለቅ ይመርጣል በቤተሰብ ኃላፊነቱ ምክንያት። ስለዚህ እነዚህ ዝውውሮች ሰብስታንሼት አላደረጉም። ሰዎች የሚሉት የዲሳሲ ይለያል። ዲሳሲ እድሎች ነበሩት በደንብ ለምሳሌ ዌስትሃም፣ ሰንደርላንድ፣ ቦርን መስ የፕሪሚየር ሊግ ቡድኖችን ብቻ ብንጠቅስ እነዚህ ጥያቄ አቀርበለት ነበር። ለራሂም ስተርሊንግ ግን እንደዚህ አይነት ጥያቄ አልቀረበለትም። የሆነ ጊዜ ሚዲያ ላይ ሰማን እንጂ አልቀረበለት ተረስቷልም። ደግሞ የሚጨነቅለትም ሰው ብዙ ሰው አታይም። አንድ ጋብሬል አግቦላሆር ነው ወጥቶ ሲከላከልለት ያየሁት ያው እኔ የሚገርም የምረዳው አንድም ቼልሲ የራሱን ውሳኔ ወስኗል። ግን የእንግሊዝ ሚዲያ ስተርሊንግን አይወደውም። እንደሚታወቀው ብዙ ጊዜ እናነሳለን፣ ጋቢ አግቦንላሆር ብቻውን ወጥቶ እሱን የተከላከለው፣ አሁን የቀድሞ አስቶን ቪላ ተጫዋች አሁን ቶክስፖርት ላይ ይሰራል። ያቺ በተለይ በትሬኒንግ ላይ ያቺን ፎቶግራፍ በጣም ዝናባማ በሆነ የአየር ክልል የአየር ንብረት በምሽት እና ለብቻው ልምምድ ሲሰራ የሚያሳይ ምስል በሶሻል ሚዲያ ላይ ፖስት ከተደረገ በኋላ ነው። ትክክል አይደለም የሚል ለሱ ውግንና አሳይቶ ሚዲያ ላይ እየቀረበ ሰው ከዚ በፊት ሰፊ ጉዳይ ስላነሳውበት እሱን በተመለከተ የእንግሊዝ ፕሬስ ያለው አቋም አሁን ብዙ መድገም አያስፈልገኝም። ግን እንደ ተጫዋች አወዳደቁ የሚገርም ነው። በተሰጥኦ ከጊዜም የእንግሊዝ ምርጥ ባለ ተሰጥኦ ተጫዋቾች መካከል ተደርጎ የሚታይ ነው። አሁን ወደ አርሰናል ሄደ። ለማብራራት ያስቸግራል። በአርሰናል ጸላ ሁኔ ነበር ያስደነግጣል። ራሂም ስተርሊንግን በዛ ፍጥነት ማየት ምክንያቱም ይወል ኢቨን በፖቼቲኖ ቼልሲ ውስጥ በመጨረሻ የቼልሲ ሲዝን ውስጥ ቆይ የከፋል ነበር እንደዛ በጣም ብዙ የውጣ ውረድ ሲዝን ሆኖ አስራ ምናምን የጎል ኮንትሪቢሽን ነበር በፕሪሚየር ሊግ ብቻ፣ ሁሉንም ውድድሮች አላካተትም። ለምሳሌ በሁለቱም የኢትሃድም የስታንፎርድ ብሪጅም የሲቲ ጨዋታዎች ላይ ጎል አስቆጥሮ ነበር። ካይል ወከር ሊቆጣጠረው ቸግሮት ነበር እዛ በነበረው ጨዋታ አንድ ላንድ መሰለኝ በኋላ ያለቀ ከዛ በኋላ ነው በጣም በሚያስደነግጥ ሁኔታ ብቃቱ የወረደው። እና በእርግጥ ቆይቷል መውረድ ከጀመረ አንዳንድ ሰዎች ምን ይመናል ጆናተን ዊልሰን ምን አይነት ቴዎሪ ያለው መሰለሽ አንድ ተጫዋች እድሜው መቼም ምንም ይሁን ምን ከአምስት መቶ ጨዋታ በኋላ ብቃቱ መውረድ ይጀምራል ይላል። ለሁሉም ተጫዋች የሚሰራ ይመስል ኤክሰፕሽኖች አሉ። እዚያው ፕሪሚየር ሊግ ውስጥ ያሉ ተጫዋቾችን ብንወስድ ለምሳሌ ሳላ ብዙ ጨዋታ አድርጓል ግን አምስት መቶን እንደ እንደ ጋይድ ይወስዱታል ብዙ ሰዎች ስተርሊንግ ደግሞ 27 አመቱ ሲሆን አምስት መቶ ጨዋታ አድርጓል አሁን 30 አመቱ ከዛ በኋላ ወደ 170 ምናምን ጨዋታ አድርጓል እንግዲህ ያ አምስት መቶ የደረሰበት ጨዋታ እንደ አንድ በጣም ቁልፍ ነጥብ ተደርጎ ይታያል ብቃቱ ከዛ የአምስት መቶኛ ጨዋታው በፊትና በኋላ ተብሎ እንዲከፈል ነገር አንስቼዋለሁ መሰለኝ ከዚህ በፊትም የአምስት መቶ ጨዋታን ሎጂክ ምክንያቱም ራሂም ስተርሊንግ ከ16 አመቱ ጀምሮ ነው። ለምሳሌ ከክሪስታል ፓላስ መሰለኝ ወደ ሊቨርፑል ሄደ። አወዛጋቢ ነበር ዝውውሩ በጊዜው። ከ16 አመቱ ጀምሮ ብዙ ጨዋታ አድርጓል እና ያለማቋረጥ በርካታ አመታት ሲጫወት ቆየና ያቺ አምስት መቶ ጨዋታዎች ነጥብ ላይ ደረሰ። እንደዛ ከሆነ ወይ አዳፕት ማድረግ አለበት። ለምሳሌ ክርስቲያኖ የበለጠ ዘጠኝ ቁጥር ሆነ፣ ሊዮኔል ሜሲ የበለጠ አስር ቁጥር ሆነ። እነዚህ ሁለት ቦታዎች የሚጠይቁት ዲማንድ የተለያየ ነው። ጌሙን ሪአጀስት ማድረግ አለበት ማለት ነው። እንደዛ ከሆነ ራሂም ስተርሊንግ ደግሞ ሁሌ ፍጥነትን መሰረት ያደረገ ተጫዋች ነው የነበረው። እና ከአምስት መቶ ጨዋታ በኋላ ምን ያህል ሳይንሳዊ እንደሆነ አላውቅም፣ ግን ይባላል በእግር ኳስ ውስጥ ፍጥነቱን አጥቶት ነው። ፍጥነቱን እንዳጣው ግልጽ ነው አምና ኤክስፕሎሲቭ መሆን ስለጠፋበት ይመስለኛል። ኳስ ይዞ ሄዚቴት ያደርጋል ማለት ነው። ሊያልፍ ይሞክራል፣ ኳሱን ገፋ ያደርጋል፣ ከዚያ ይቶውና ለሌላ ተጫዋች። ስተርሊንግ እንደዛ አይደለም። ስተርሊንግ በእያንዳንዱ አጋጣሚ የተጋጣሚን ቡድን ፉልባክ ለማለፍ የሚሞክር ተጫዋች ነው የነበረው። እዚህ ጋር ኮንፊደንሱን ማጣቱንም ታያለሽ እና አሰብኩ ሌላ ተጫዋች እንደዚህ አይነት ኤክስፒሪየንስ ያለው ተጫዋች አለ እንደዚህ በቅርብ ጊዜ እንዲህ አይነት ዝና የነበረው ተጫዋች የባሎንዶር በቅርብ ጊዜ ከአንድ እስከ አስር ባለው ስፍራ ውስጥ ጨርሶ የሚያውቅ ተጫዋች በአንድ ሲዝን ሀምሳ ሶስት የጎል ኮንትሪቢሽን የነበረው ተጫዋች የጓርዲዮላ የመጀመሪያ የፕሪሚየር ሊግ ድል ውስጥ እነዛን ሁሉ ወሳኝ ጎሎች ያስቆጠረ ተጫዋች በሱ ደረጃ ያለ ተጫዋች እንደዚህ ብቃቱ በፍጥነት ሲወርድና እንደዚህ ኤክስክሉድ ሲደረግ አይተን እናውቃለን ወይ? ማስታወስ አቃተኝም። በተለይ በሱ የጥራት ደረጃ ያለ ተጫዋች ለእንግሊዝ ብሔራዊ ቡድን ከቤካምና ከሮጀር ሃንት በላይ ጎል ያስቆጠረ ተጫዋች እንዴት በፍጥነት እንደዚህ እንደሆነ ለማብራራት በጣም ይቸግራል። እና እንደ ያው አንዳንድ ሰዎች ኳስ ተጫዋች ሚሊዮን ሚሊዮኑን እየተቀበለ በሳምንት 315 ሺህ ነው፣ 325 ሺህ ፓውንድ ደመወዙን እየወሰደ ተበድሏል ምናምን ማለት ትክክል አይደለም የሚሉ ሰዎች አሉ። አንዳንዶች ደግሞ ሀብታምም ይሁን ምንም ይሁን ሰው ነው መጨረሻ ላይ፣ ስለዚህ እንደ ሰው ልናዝንለት ይገባል የሚሉ ሰዎች አሉ። ግን የእሱ ነገር በጣም የሚያስገርመኝ ነገር ነው። እንግዲህ ጥር እስኪመጣ ድረስ በዚህ ሁኔታ ይቀጥላል ማለት ነው። ያኔ ክለብ አግኝቶ ከወጣ ዘመዶ ማን ነው ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶች ይታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን፣ የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል፣ የስኬታቸው ምክንያት ነውና። የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል፣ የሚሊዮኖችን ኑሮ አቅልለዋልና። እኛም ከብርሃን ተዛምደናል፣ እውነተኝነቱን እያጣጣምን ሥራችንን በቴክኖሎጂው እየከወንን እንገኛለን። እም አውቃችሁታል፣ ዘመዳችሁ እሱ ነው፣ ብርሃን ባንክ። እንደ ስማችን ብርሃን ነው ሥራችን።